መንቀሳቀስም አልችልም፣ እና ላሳያችሁ እችላለሁ። አፌ ምንም አያስገፍተኝም። አያችሁት አይደለ? እኔ እንግዲህ ወንድ ልጅ በዚህ መልኩ ሲያለቅስ አይቻላቅም። በእውነት በጣም ነው ልቤ የሚነካው። ወንድማችን እንግዲህ በጣም ሲቪር በሆነ ኤክዚዲዩቲቭ ቶንሲላይትስ ነው የታመመው። እንግዲህ ይህን ችግር ለማከም እኔ ኦልሬዲ ቃል ገብቻለሁ። ዘረብላችሁ እኔ እምኖረው በአል ብላሉ እና ትናንት በለቀኩት ቢሮ ሁላችሁም እንተባበረው ለዶክተር አብይ እናድርስለት ብላችሁ እኛ። እኔ ትንሽ ፎሎወር ነው ያለኝ እና ለብዙ ሰው አይደርስልኝም። ከቻላችሁ ለዶክተር አብይ ለጅማ አድርሱልኝ። እኔ በጣም አሞኛል። ምክንያቱም አንዲት እንትን ያለች ለእናቴ ስትሉ ገንዘብ የለኝም ዶክተር አብይ ምናልባት የቢሮ ከደረሰ እንዳታልበኝ፣ ምክንያቱም ጉሎ በጣም አሞኛል። እናቴም እናቴም ድና ናት። ምንም ነገር የላትም። ምክንያቱም ከጫ ከተባበርና አክም በእርግጥ ሁሉም ሰው ሊያስቸግር ይችላል። እኔ ግን በጣም ስራቀት ነው የኔ አባት ምክንያቱም ለእናቴ የተጠቀደልበናት እኔ ብቻ ስለሆንኩ ነው። አባቴ በጣም ደገምጉብ ጉሮሮ የመንቀሳቀስ አይችልም። በህፃነት ምርቅ የሚባል ጌውቶብኝ ነበርና ሁሌ በአመት በአመት ይነሳብኝ። አሁን ግን ይባስ ብሎ በዚህና በዚህ ዘግቶኛል። መዋጥም መናገርም መንቀሳቀስም አልችልም። እናሳያችሁ እችላለሁ። አፌ በደንብ አያስገፍተኝም። አያችሁት? እኔ እንግዲህ ወንድ ልጅ በዚህ መልኩ ሲያለቅስ አይቻል አቅም በእውነት በጣም ልቤ የሚነካው ወንድማችን እንግዲህ በጣም ሲቪር በሆነ ኤክዚዴቲቭ ቶንሲላይትስ ነው የታመመው። እንግዲህ ይህን ችግር ለማከም እኔ ኦልሬዲ ቃል ገብቻለሁ። ልጁ የሚገኘው ባህር ዳር ነው፣ እዛው አካባቢ መታከም ይችላል። ነገር እድግን ደግሞ እዚሁ መጠው መታከም የሚፈልግ ከሆነና ወደ አዲስ አበባ መምጣት ከቻለ እኔም እንደ ኤሊት አንገት በላይ ቀዶ ሕክምና ማዕከል ማድረግ የሚችለው ነገር በሙሉ ለማድረግ ቃል እገባለሁ። ሰርጀሪው ድረስ ማለት ነው። አይዞ ወንድሜ በርታ። ህይወት እንደዚህ ናት። ከባድ ነው ይገባኛል። ህመም ያለህበት ሁኔታ ከፈጣሪ ጋር ህክምናም ደግሞ አልቆ ትድናለህ እና ሰላም ትሆናለን። ወደፊቱም እንዳያመህ ወይም ደግሞ የመጨረሻ ሊሆን እናደርጋለን። ቶንሲል በጣም ክፉ በሽታ ነው። የደረሰበትና ያመመው ሰው ነው የሚያውቀው። በምችለው አቅም ደግሞ አንተን ለማገዝ ሞክራለሁ። እንግዲህ ፈጣሪ ከሁላችን ጋር ይሁን፣ በርታ ወንድሜ። ሰላም ናችሁ። እኔ የምኖረው ባርላሉ እና ትናንት በለቀኩት ቢሮ ሁላችሁም እንተባበረው ለዶክተር አብይ እናድርስለት ብላችሁ እኛ እኔ የትንሽ ፎሎወር ነው ያለኝ እና ለብዙ ሰው አይደርስልኝ። ከቻላችሁ ለዶክተር አብይ ለጅማ አደርሱልኝ። እኔ በጣም አሞኛል። ምክንያቱም አንዲት እህት አለች ለእናቴ ስትሉ ገንዘብ የለኝም ዶክተር አብይ ምናልባት ቢሉ ከደረሰ እንዳታልበኝ። ምክንያቱም ጉሎ በጣም አሞኛል።

ጉሮሮ ላይ መንቀሳቀስ አይችልም። በህፃንነት ምርቅ የሚባል ገብቶብኝ ነበርና ሁሌም አመት በአመት ይነሳብኝ። አሁን ግን የባሰ ብሎ በዚህና በዚህ ዘግቶኛል። መዋጥም መናገርም መንቀሳቀስም አልችልም። እናሳያችሁ እችላለሁ። አፌ በደንብ አያስገፍተኝም። አያችሁታል። በዚህና በዚህ ምርቁ በጣም አውጡ። ማጡ ለምናግ በጣም አቅቶኛል። ለቤተሰብ የለኝ እናቴ፣ ለእናቴ አንድ ነኝ። ተባበሩና አሳክቦኝ። ዶክተር አብይ ምናልባት ከደረሰ አንድት ካልታለችኝ፣ እሷ ሽጫ እከፍላለሁ። ሌላ ምንም ነገር የለኝም። እባክህ ተባበረኝ አባትዬ፣ እናቴ ብቻ ነው ያለው። እባክህ እየሰራው ከፍለህ እባክህ ታክመኝ ዶክተር አብይ የጅባው ውድ ወንድም

ምክንያቱም በጣም አውጣ በሁለት ጎን ዘግቶኛል። መዋጥን ለመናገርም ለምንም ቢሆን ከባድ ነው። ከቻላችሁ ሸርበባል